ምን እንደሆነ ችግርሽ ተናገሪ። ማርያምን ምን ነበር ጉዳይሽ?

በምህረት አዋጁ ሁለተኛው ምህረት አዋጅ እንደተጨመረ ማለት ነው። ቪዛ ላሰራ ብር ከፍዬ ነበር፣ ሰባት ሺ ድርሀም ማለት ነው። ብሩን ከወሰዱ በኋላ ግን ምንም ነገር ሊያደርጉልኝ አልቻሉም እስካሁን ድረስ ሰባት ወር። የአራት ወር ቃራማ ውስጥ ነው ያለሁት። በዛ ላይ ህይወቴ በሙሉ ተበላሽቷል። አቡዬ ወላሂ ብሩን ወይ መልሽ ስላት ዛሬ ነገ፣ ዛሬ ነገ እያለ ሰባት ወር ሙሉ አቆየችኝ። እኔም አሁን ህገወጥ ሁኜ ስራ የተበላሽቶ ከአንዱ ቤት አንዱ ቤት በጠይቀሽ ማነው ስምሽ? ውዴ እኔ ሀያት ነኝ። ማሪ ያት ማናት? ብሩን የወሰደችብሽ ስሟ? መስከረም ባዩ ትባላለች። ስንት ብሩን የሰጠሻት? በጠቅላላ ሰባት ሺህ ድርሃም ምን ለማድረግ እቃማ ልታሰራልኝ። እቃማ። ስንት ጊዜ ሆነው? አሁን ሰባተኛ ወሩ። በሁለተኛው ምህረት አዋጅ እንዲ ተጀመረ ነው የሁለተኛው ምህረት አዋጅ ላይ በዘጠኝ የሰጠው ማሪ። አጭር አጭር መጥ ሰባት ወር ሆነው። ሰባት ወር ሆነ። እሺ ብሩን በምንድን የሰጠሻት? በባንክ አካውንቷን ያስገባሽላት? ሁለት ሺህ ድርሃም መዳሞቼ በባንክ አስገቡልኝ የመጀመሪያ ወንድት ክዴ ስትል ሪከርድ አሉሪከርድግን አለኝየጻፍኩ ነው። በቃ አንዴ ሁለት ሺ ድርሃም በባንክ አንዴ ሁለት ሺ ድርሃም በባንክ አምስት ሺውን በካሽ ማን ሰጠቅሽ? ማን ሄዶ ሰጣት? አምስት ሺውን ደግሞ ሁለት ሺ ሶስት ሺ ሁለት መቶውን በእጅ የሰጠኋት ስራ ቦታ የመታ ዱባይ እ በእጅ ስራ ቦታ የሰጥየቀሩ አንድ ስምንት መቶ አንድ ሺህም ምርመራ እራሷ መታ ወስዳኝ ነበረ። አንድ ሺህን በእጇን የሰጠኋት ምርመራ እንደወሰደች ምርመራ ምርመራ ነቅታ ስትወስደኝ ስትወስደኝ፣ ስምንት መቶ ደግሞ ባለቤቷ ካጎቴ ልጅ ተበድሬ ነው የሞላሁላቸው። ስምንት መቶ ድርሀሙ ማለት ነው። ባለቤቷ ነው በራሱ ሂዶ ካጎቴ ልጅ ጋር አይወሰድ ስምንት ቤቷ ሄዶ ከአጎቴ ልጅ ወሰደ። ከአጎቴ ስለዚህ አሁን አንቺ ማስረጃ ያለሽ የሁለት ሺ ድርሃሙ ብቻ ነው። መዳምሽ ያስገባችበት ደረሰኝ አለሽ? አዎ እሱ አለኝ ሪከርዱ፣ የሌላውም አለ። እሺ ጠብቅኝ እሺ፣ እሺ። ቀድቦችን እንጠብቃለ። ከመዳምሽ ስም ቀጥታ ወደ ልጅቷ ስም ነው ደረሰኝ። ከመዳሚ ባል ነው ወላክልኝ። ከመዳምሽ ባል ስሙ ቀጥታ የገባበት የልጅቷ ስም ነው መስከረም መስከረም ል ከጥታ ወደሷ የሆነሽ አሁን፣ አንቺ መክሰስ ከፈለግሽ አንቺ መክሰሳችን የመዳምሽ ባል ብቻ ለሁለት ሺ ድርሃሙ ደረሰኝ የያዘበት ብቻ ነው ሊከሳት የሚችለው ሶ ጠይቁልኝ ቃልሽ። እንጠይቅልሻለን። ምን አለሽ? ፎቶ አለሽ? ፎቶ አለኝ። ሪከርዷ የሶስት ሺ ሁለት መቶ የስምንት መቶ ሁሉም ሪከርዳቸው አለ። ሀተ ባለቤቷ ብሩን ትመልስልሽ። ካልመለሰችልሽ ደግሞ ሎኬሽንዋንም ቁጥሯንም ምልክልሽ አለው። ተፈለግሽ አስይዣት ብሎኛል። ይሄም ሪከርዱ ሁሉ አለ። ማስያዝ ይቻላል። መኖሪያ ፈቃድ ካላት እኮ ምን ብለሽ ታስይዣታለሽ? ህገ ወጥ ናት እንዴ ላይሰንሱ እኮ አስቸግሯት ነው። ላይሰንስ ሳት አዲስ ቀርታ እኮ ነው። እስካሁን አይዲውን አልሰጠኝ ያለችው ላይሰንስ የለ አዲስ ላይሰንስ የለ አዲስ እያለች ይህ ሁሉ ጊዜ ወላሂ ለአለማሳደስ እኮ ህገወጥነት አይደለም እኮ መንግስት፣ የመንግስት ላይ ይጠራቀምባታል እንጂ እቃማ ካላት መኖሪያ ፈቀር ካላት እኮ እንጂ ታቁስ ያሀቴ አንቺ ስለ ሁለት ሺ ድርሃም ውልት ከሻት የምትችም የመዳም ባል ነው ሄዶ ሊከሳት የሚችለው ለዚህ ነው ህገወጥ ነገር ጋር ዲል አታድርጉም እትባሉት ግን አትሰሙ የመዳም ባል የሁለት ወር ቪዛ እኮ ቼንጅ ስታተስ አድርጋለች። በስሟ ነው ያለሁት የሚቆጥረውም ቃራማ ወይ በስሟ ነው፣ ራሴ ነኝ ተጠያቂዋ ብላለች። ሪከርድማ አለ ማስረጃ። በእውነት በቃ ዝም ብለሽ ጠብቂ። የቆጠረውን ራሷ መንግስት ይጠይቃታል። ምን አስቸነቀሽ ታዲያ ሬዲ በሰባ ከሆነች ይመጣልታያስኩ እኮ እኔ እያዛለሁ። ቢያንስ ብሩን እንኳን መልሳልኝ ጥራትና ብሩን እንኳን ይመለስልኝ፣ እና በሌላ ፕላን ላርግ ህይወቴ በሙሉ ተበላሽ እኮ አጉ ወላይ መስራት መጀመሪያ ነበረ ማሰብ። ህይወትሽ ከህገ ወጥ ሰዎች ጋር ዲል ስታደረጊ ነበር ማሰብ። አሁን እኛ ነን እንዲያገናኘንሽ እሷን ህይወት የተበላሽ ምናም ብለሽ እኔ ላይ እንትን ምትው እኔን እኛገናኘ ሀኩ ይሄ ነገር እኮ ይመጣል ብለሽ አታስቢም? በጊዜ ይሄ ነገር ይመጣል ብለሽ አታስቢም? ጓደኛዬን ሰርተውላታል። ጓደኛዬን ሲሰሩላት ጓደኛዬን አትስልካቸው ምናምን የሰጠችኝ እና ያገናኘችኝ እሷ አልቋል። እኔ ላይ ሲደርስ እንዳያለ ነገር ተፈጥቷል። እሻውን እኔ በዋትሳፕ ጠይቅልሻለሁኝ። በዚህ ሼር ቢደረግላት ትናንትና አልመጣችም። ስልክ ቁጥሯን ትሰጭኝና ዋትሳፕ ጠይቅልሻለሁ። እንዲህ ካለች ብርሽ እንደሚመለስ ጋራንቲ አልገባልሽም። ፎቶ አለጥፌ ግን ቪዲዮ ልሰራልሽ እችላለሁ። ከዛ ውጭ ምንም ላረግልሽ አልችልም። ጠይቄልሽ፣ በጸባይ አልሰጥም ካለች ፎቶ አለጥፌ ቪዲዮ እሰራለሁ እንጂ ብርሽን ሰብስቤ ከህዝቡ የምሰጥሽ እንዳይመስልሽ። እናንተ እኔ ጋር ስትመጡ የምታስቡት ከሌባው ብሩን ባታስመልስ ሀቢባ ወላሂ እኔ አልፈልግም ታስቡት። ከማንም ከማንም ሳንቲም አልፈልግም። ከቻልሽ ሀቄን አስመልሽልኝ። የመዲያም ቅበሞች እኔም ነኝ ያውቀዋለሁ፣ እንዴት ሳንቲም እንደሚገኝ ወላሂ። ስንት መከራዬን ያበላችሁ ዘንድሮ ማለት ነው። እኔ ይሄ ሁሉ ብር ደግሞ ወላሂ እኔ አይደለም ተበድሬ ነው የሰጠኋት። እስካሁን ድረስ ስራ ስገባ ስወጣ እየሰራሁ ነው። ገና ደግሞ ጠይቄልሽ ካልመጣች ፎቶ አለጥፈሽ ቪዲዮ መጀመሪያ እጠይቅልሻለሁ። እምቢ ካለች ፎቶ አለጠፈሽም፣ ቪዲዮ እኔ ምንም ተከታይ የለኝም። ቪዲዮ ለመስራት አንቺ የምትተባበረኝ ከሆነ አንቺ ባልሽ መንገድ ይሄዳለሁ። የህገ ወጥ ደላሎችን ፎቶ እየለጠፉ ቪዲዮ እየሰራው አካውንቶችን እያጣው ነው። አምስት አካውንተኛ ላይ ደርሻለሁ። ስለዚህ ስድስተኛውም ይዘጋብሽ ችግር የለውም ነው እያልሽኛለሽ። ላ እንደዛ አይደለም ሽረጅኝ አለሽ ብዬ ነው ከሁሉ እኮ ላናግርልሽ ካለኛ ነኝ ቁጥሯን ተቀበይ ወይስ ሁሉም መልክላትም ፎርዋርድ አደረግልሻለሁ እሷን መልስ አምትክልኝን ፎርዋርድ አደረግልሻለሁ አናግራታለሁ እምቢ ካለች ላይቭ ላይ ባክግራውንድ አድርጌ እስክሪን ሪከርድ አድራጊዎች እስክሪን ሪከርድ እንዲያደርጉ አደርግልሻለሁ ተስማሚያለሽ በዚህ እሺ እሺ በቃንቸው ሀሳብሽን ስጭኝና ካስፈለገ ሁሉ ንመረጃ መልክልሽ ይችላለሁ ታቡቅ በቃ ላይቭ ላይ ፎቶዋን አድርጌ መጀመሪያ በጸባይ ጠይቂያት። ዋትሳፕ ላይ ገንዘቡን አልመልስም የራሷ ማለት ፎቶዋን አድርጌ እዚህ ጋር እሺ በቃ ይዘጋ አካውንቴ ቪዲዮ ሰራልሻለሁ። አታለቃቅሽ

ዙ አይውም የእሷን ጉዳይ ግን ሆነ በመሀል ደኝ ቀራማ የሚቆጥረው እኔ ላይ ነው ግን ሴትየዋ ናት ኃላፊነት የምትወስደው እያለች ነውይገጠት ነው። አንቺ ላይ ነው የሚቆጥረው። እሷ ምንም የሚደርስባት ነገር የለም። መቶ ሺ ራሱ ቢደርስ ስምሽ ላይ ነው እንጂ እሷ ላይ አይደለም። በስተመጨረሻው ማለት በትንሹ ነገር ብሎክ ልታደርግሽ ትችላለች። ጠፋችብኝ ልታመለክትብሽ ትችላለች። ሶ ተጠያቂ ማነው? አንቺ ነሽ። አሁን ነገሩ ማለት በማልቀስ ማለት መፍትሄ ምንም አያመጣም። ተረጋግተሽ ነገሩ ማለት እንሻላ ይፈታልሻል። እኔ በስትክክል ነገሮእንትን ነው እንደዛ ልሌ ቻልኩት። አሚር ሴንተር ታይፒንግ ሴንተር ሂጄ ራሱ አረቧ ቀረማው ብትገቢም ችግር የለውም። ላይሰንሷን እስከምታድስ እኔ ጋር ተለም ነው የሚያሳየኝ። የአረባ ራሱ ሪከርድ ያለኝ ማለት ነው። ታፒክ ሴንተሩ አሜር ሴንተር ቦታ ሰጠጥ ነው የምታወራሽ። ይህ ቀረማ ሰባት ነገር የለም ከብላለሁ ነው ያለችው። ችግሩ የኔ ስለሆነ ቀረማውን ከፍዬ አይዲውን ሰጣታለሁ ነው የምትለው እሷ። እንደዛ እያለች ነው ስታታለለኝ የኖረችው። እሺ አንቺ አሁን በካምፓኒ ቪዛ ነው የተሰራልሽ? በካምፓኒ ነበረው የሁለት ወር ተሽረ ብቻ ነው የሳበችው? ሰባት ሺ ድርሀም ያገልገብኝ ስታቱስ አደረገራሲ ገንዘብ በሆነ እሺ፣ ቼንጅ ስታቱስ አደረገች ወይስ ተሽረ ብቻ ነው ያወጣችው? የሁለት ወሩ ቼንጅ ስታቱስ አለ። ቀራማው ውስጥ ከገባ አራት ወር ሞላው። ኦኬ፣ አሁን መጨረስ መጨረስ አልቻለችም አይደለ? ኦኬ አሁን፣ በሷ ድርጅት ምክንያት ማለት ነው ምንም ልታደርግልሽ አትችልም። ልታሳድስልሽ፣ ልጨርስልሽ፣ ምንም ልታደርግ አትችልም። ስለዚህ አንቺ አሁን ገራማ ዝም ብሎ ከሚቆጥርብሽ ካንስሌሽን ወሰጂ። እሷ ካንስል ልታደረግሽ ስለማትችል ኮምፕሌን አድርግሽ፣ ካንስሌሽን ወስደሽ ከምትዘገይ ነገሩ ከሚብስ በላይ ማለት ነው ገራማው ቶሎ በሌላ አሰሪ

ምንም አይደለም። አንሰማሽም። ታሜ ችግሩ እኮ ማስረጃ የላትም። በካሽ ነው እንጂ የሰጠቻት ሁለት ሺህ ድርሀሙ ብቻ ነው ማስረጃ ያላት። እሱንም ሪኮርድ ያድርጊ። ደረሰኝ ነው እንጂ የሚቀበለው ይኸውልሽ። ሪኮርድ ማለት አሁን ዋትሳፕ ላይ እሷ የምትልክልሽ ከሆነ ማስረጃ ይሆናል። ችግር የለም፣ ይቀበሉልሻል። ግን አንቺ አሁን ለምሳሌ በስልክ እያወራሽ ሳታስፈቅድ ሪኮርድ የምታደርጊ እዚህ ጋር ማለት ከሚጠቅመሽ ሊጎዳሽ ይችላል። በኢማራት ሕግ ማለት ነው። ዘም ብሎ ነገር አለ። በዋትሳፕ በሁሉም አለኝ መረጃው ዋትሳፕ የምትልክልሽ ከሆነች አሁን እኔ ባስከነስልም እንኳን እንኳን ሌላ አፕላይ አድርጌ አሁን እንደገና እስከንስዬ ልቀጥል ቀርቶ አይደለም ያለብኝን እንዲያ ለእነሱ የሰጠሁትን ገና ሰርች አልክፍልኩም እኮ ከየት ያምጥቼ ነው እኔ እንትን ማለ ገና ስማሰራው ማለት ነው

ግን አሁን ቪዛው የየት ነው? ዱባይ ነው ወይስ ሌላ ሻርጃ አጅማን የት ነው? የዱባይ ነው። የዱባይ ነው። እኔ እኮ ዲስካውንቱን አሁን እኮ እጠቀማለሁ ብላ ነው ያታለለችኝ። እስከዛሬም ዲስካውንትን ስላለ በአንድ ሺ ሁለት መቶ ከፍያ አራት ሺ ቀረማ ይሙላ ና እጠቀማለሁ አለች። በቃ በማታታለልቤ ቦታ የለም ወላሂ ዱባይ ዲስካውንት አለሁ። አይዞሽ ሀይዋት የውልሽ አሁን ያው እኔ አሁን ማስረጃ ቮይሶች አሉሽ፣ ፎቶ አለሽ። ዋትሳፕ ላይ ጠይቃት አለው በፍቅር በፍቅር እምቢ ካለች እኔ ቃል የምገባልሽ ብሩን አልመልስም ብትል ብሩን ለማስመልስልሽ ቃል አልገባም። ጠይቂያት፣ እምቢ ካለች አያገባሽም። ምንም አታመጡም ካለች ፎቶ አለጠፈ ቪዲዮ ከመስራት ውጪ ምንም ላረግልሽ አልችልም። በዚህ ከተስማማሽ ብቻ ነው ሄጄ እሷን የማናገርልሽ። ሰምተሽኛለሁን? እሺ አብ ቁጥርሽን ወይ ቁጥር መሰጅና፣ ቁጥሩ አልላክልሽና ያለውን ነገር አሳወቂ። ወይንስ በውስጥ ያለሽ ስልክሽን ችግር አን ዜሮ ሃምሳ አምስት የሆነ ስምንት ሃምሳ እሺ፣ ሁለት አራት ሰባት ሁለት አራት ሰባት የዋሳ በቁጥሬ ነው። ዳይሬክት አይሰማም። አወራሻለሁ ዋትሳፕ ላይ እና ዝንብላችሁ ካገኝ ጋር ሄዳችሁ ዲል አታድርጉ። ግን አትሰሙም። ደከመኝ ለእናንተ። ሁለት ዓመት ሙሉ እንግዲህ ቲክቶክ መጣሁ ጀምሮ ስነግራችሁ ነበር፣ አትሰሙም። ጓደኛዬ አሰርታበታለች፣ እከሌ ቲክቶክ ላይ ቪዲዮ ሲሰራ አግኝቼው ነው ምናምን። የሚያምን የለም ሁሉም ሌባ ነው። ዘጠና አምስት ፐርሰንቱ ይመራት ላይ ያለው ሌባ ነው። ዝም ብላችሁ ከማይታወቅ ሰው ጋር ሄዳችሁ ዲል ታደርጋላችሁ፣ በመጫወሻ ቲክቶክ ላይ መታችሁ አሁን በቃ ሀያት ዋትሳፕ እንመራሻለሁ። ማስረጃዎቹን ትልክ ይልኛለሽ። ዋትሳፕ ላይ አውርቻት ነገ ላይ ቤቴን ስከፍት መልሱን ጠብቂ። እሺ፣ እሺ። በቃ ለማንኛውም ደግሞ እኔም በውስጥ አውሪኝ፣ ችግር የለም። ኢንሻላህ መፍትሄ እናያለን። ኢንሻላህ ቁጥር አለ፣ ፎሎ አድርጊኝ እና በውስጥ ማለት አስቀምጥልሻለሁ ስል ቁጥር እኔም ፈቃደኛ ከሆንክ

ማልቀስ ሳይሆን ወደ መፍትሄው መሄድ ነው የሚያስፈልገው። በእኔ የዚህ ብቻ ሳይሆን እኔም ብዙ የቤተሰብ ችግር አለብኝ። ለቤተሰቦች አንድ የማስተዳድረው ቢያንስ እኔ ነኝ። ደካማ ናቸው፣ እናቴ ወንድሜ፣ የመምጠኞች ናቸው እና እሱን እሱን ነገር ሳስብ ወይ ልነሱ አላዋልኩላቸው ለመድኃኒት ወይ የኔ እቃማ ተስተካክሎ ህጋዊ እያልኩኝ እያልኩኝ በቃ ይሄ ይህ ነገር ፊት ለፊት ስለሚመጣብኝ ነው። ወላ ትብለው ሀስቢ አላሁ መለክል ካለ አላጠውም እኔ ወላ የተሻለ ነገር የሚፈትነኝ አውቃለሁኝ። በአላ ወላ ይተማመንበታለሁ፣ አልሐምዱሊላህ። ወላይ ነው የምልሽ፣ ግን አንዳንዴ እረብሽ ይሻል ልርሳውንና ወስናለሁ እኮ በቃ ልርሳው እንዳልተፈጠረ። ከዛ አንድ ሳምንት ዲህና ሆነ አንድ ሳምንት ሆነ አንዳ ሰላም የሚነሳይ ነገር ሀቶ የመዲያም ልጆችም የማታበት የምንበሳጭበት ብዙ ጊዜ አለ። ከስራ ቦታ ስንት ስራ ለቅቶ ስንት ስራ ወላ አይዳዜም ምክንያቱም ሰላምን የምነሳኝ ምክንያቱም አንድ ችግር ይሄ ብቻ አይደለም፣ በውስጤ ብዙ ችግር ነው አለብን። ነገሮችን ይስተካከላሉ። እሺ እንሻላ

በዚህ ሳሙን በጣም ብዙ እንደዚህ አይነት ሲትዌሽን በእንደዚህ አይነት ጉዳይ በጣም ብዙ እየተሰቃዩ ያሉ አሉ። እና እንሻ አላ ያኔ የምንችለው ሀቢብቲ እናግዝሻለን። እሺ አንችም ዱዓ አድርጊ፣ ደግሞ አታልቅሽ። ኢንሻላህ እሺ፣ ድእርጉ ቢያንስ በድ እርግኝ አላህ ሰብር እንዲሰጠኝ። ብዙ ነገር ማይምሮ የሚያስበው እና እንዳንዴ አውዝብኝ እላለሁኝ፣ ወደ ቁርአንም ወደ ምንም እንትን እላለሁ። በዚህ ትንክርና እኔ ያለሁት እንጂ፣ እስከዛሬን የራሴን እራስ አጥቸው ነበር። እህቶችን በጣም ስጋት ላይ ነበሩ። በቃ ለማን ነው የምኖረው? እዚህ ለምን እኖራለሁ? ወይ ቤተሰቦቼ አልተደሰት፣ ወይ አልተደሰርኩ፣ ለማንም አስፈላጊ እንዳላደለሁ እስከሚሰማኝ ድረስ ነው ዘንድሮ የተጫወተችብኝ ወላሂ። መቼም እንደዚህ ከብቶኝ አያውቅም። ብቻ አልሐምዱሊላህ፣ ይህም ፈተና ነው፣ ዱንያ ነው፣ አውቃለሁ። አልፈዋለሁ ኢንሻላህ። ዋለሱ ግን ወላሂ ልጆቿን የደን ብር ላበላችሁ። ዋለሱ እሺ ወንድሜ፣ አመሰግናለሁ። እንደዚህ ስትተነፍሽ እኔ ብዙ ጊዜ ሀቢባ ቤት የሚመጡ ልጆች ምን ያክል ሰላም እንደሚያገኙ የተረዳሁበት ጊዜ ነው። ማለት አንዳንድ ሰዎች እንደዚህ ታፍ ነው፣ በቃ የታፈነ ጭወት የሚባል ነገር የለም። ስ እኔ ብቻ አላቅም። አልሐምዱሊላህ በስት ግን እንዳልሽ ማለት ፈተና ነው። አላህ ማለት አንዳንድ ሰው ያስፈትናል። እሺ፣ ስለዚህ ታገሽ፣ እንሻላህ መፍትሄ ያኔ ይገኛል ብዝንላ

ልቦች ኔትወርኩን ቢያለው እኮ ይኸው ኢንቫይት እያደረግ ነው እኮ ነው ምን እንደሆነ። ኧረ ዛሬ ኔትወርኩ ምንድን ነው በማየው፣ ሞት ምንድን ነው? ይኸው ኢንቫይትድ ነው የሚለው። ታሜ እንዴት ነህ? የኔ እህት ሰላም ነሽ? አለው ደህና ናችሁ ተረፋችሁ? አልሀምዱሊላህ ሰላም ነን። በኖርሽ ላ ዛሬ በጠዋት ሳይሽ ደስ ብሎኛል። አልሀምዱሊላህ አልሀምዱሊላህ ሰላም ነን። ደስ ይላል። ሰላሙ አለይኩም እንዴት ናችሁ? አለሁኝ። ሁላችሁንም ሰላም ብያለሁ፣ የአቡ ፋሚሊዎች በአጠቃላይ እንዴት ነህ? ልጆች አምዱላህ አሰላም፣ እንዴት ነሽ አለሁኝ። እንዴት ናችሁ? ሰላም ነው። ትናንትና እኮ ያንን ሳይ በቃ ሜሴን ልጽፍልሽ ነበረ ቲክቶክ ላይ መጥቼ